እያልገባነ አሰላሙ ዓለይኩም ወራህመቱላሂ በረካቱ። ውድ የዩቲዩብ ቻናል ተከታታዮች እንዴት ናችሁ? ከእኔ ጋር ስለምኛ አልሐምዱሊላህ። ዛሬ ደግሞ ከብዙ ዘመናት በኋላ በአዲስ ቪዲዮ ተመልሸ መጥቻለሁ። እንሻላ ያው ካሁን በፊት ለሴቶች ክሊዮፓትራ ኢኮሳን የሚባለው ብራንድ ዋጋው ምን ያህል ነው የሚለውን አይተን ነበረ እና እስጡ ይዘቱ ምንን እንደሚመስል መሳይቻችሁ ነበረ ምስክረ አካባቢ ማለት 2017 ያሌዋ ወፍሮች 500 ብር ነበረ። አሁን ደግሞ ዛሬ ላይ ባለው ቀን ግንቦት 1617 አካባቢ 2017 ያለውን ዋጋ ስንት እንደተገዛ አለው ማለት ነው። ያው ከው እንደምታዩት ይህ ይመስላል ካርቶኑ ሽጉ ማለት ነው። ቢኮሳን የሚል ብራንድ አለው። ካርቶኑ ከላይም ስናየው እንደዚህ ታሽጎ የሚመጣ ነው። በዚህኛው ሳይድም ያው ኢኮሳን ይላል ጽሁፉ። ውስጡን ከፍተን ስንመለከት ደግሞ ይህን ይመስላል ማለት ነው። ያው ማሸጊያ ፌስታል አለው። ለጊዜው ፌስታል እናውጥችዋለን ይመስላል ማለት ነው። እዚህ ጋር መቆጣጠሪው አለ። ሶኬቱ ይሄኛው ሶኬቱ ይሄኛው ሶኬቱ ባለ ሁለት ጣት። እዚህ ጋር ኮሳን ኳሊቲ ኮንትሮል ቼክ ይላል። ማብሪያ ማጥፊያ እዚህ ጋር ከታች ሁለት አለው። ይሄንን የምናብራበት የምናጠፋበት ነው ማለት ነው። ይችኛዋ መክፈቻዋ ናት። እንደዚህ እንከፍታለን። ውስጡ ምን እንዳለው እንመለከታለን ማለት ነው። ባለ ስንት ሳህን ነው? ውስጡ ደግሞ ቂጣ ነው ብቻ ነው ቼክ እናደርጋለን። ቀምስ እንደምታየው ሶስት ሳህኖች አሉት። ሶስት ሳህኖች አሉት። በሶስት ኪሎ የሚባለው የሰፊው ሳህን ማለት ነው። ባለ ሁለት ኪሎ ዱቄት መጋገር የሚችል ዳቦ ነጭ ደግሞ ባለአንድ ኪሎ መጋገር የምትችለው አናት ማለት ነው። ባለ ሶስት ሳህን ነው። ውስጥ ላይ ሌላ ምንም ነገር የለውም፣ ነው ማስቀመጫው ብቻ ነው። ሌላ ተጨማሪ እቃ የለውም ማለት ነው። ስለዚህ ይህን ይመስላል። ባለ ሶስት ሳህን ነው። ዋጋው እና መገኛ ቦታው ደግሞ ዋጋው አሁን ላይ በግንቦት ሀያ አስራ ስድስት አካባቢ ማለት ነው፣ ያው ግንቦት ሁለት ሺህ አስራ ሰባት ላይ ያለው የኢኮሳን የዳቦ መጋገሪያ ፓትራ ዋጋ አስራ ዘጠኝ ሺህ ብር። እቃ ያስፈልገናል ለምትሉ ሰዎች ያው በየጊዜው ጭማሪ ስላለ በባለፈው ቪዲዮ ከሰረቡበት እስካሁን እንኳን ያው ስድስት ሺህ ሰባት ሺህ ብር ለውጥ አለ። እቃውን መግዛት ትችላላችሁ ማለት ነው። የሚገኝበት የት ይገኛል ለምትሉ ደግሞ አጣና ተራ እቃ መሻጫዎች ላይ የተለያዩ አማራጮች አለላችሁ። መርካቶ አካባቢ ፈልጌ ነበር በአጋጣሚ አላገኘሁም። ያው አጣና ተራ ስትሄዱ ታገኛላችሁ ማለት ነው። በዛሬው ያስኩላችሁ ቪዲዮ ይመስላል። ዳቦውን ሳላቀምሳችሁ ሆነ በርቀት ስለሆነም፣ በሌላ ጊዜ እስከምንገናኝ ሰላም አሌይኩም ወረመቱላ በረካቱ። ቪዲዮን ላይክ እና ሸር ማድረግ እንዳይረሳ ወዳችኋለሁ። ሰላም